ሊያ ቀምቅማ ነበረ እንትን ላይ ከቤት መውጣት አይቻልም ነበር። በዛ ጊዜ ቱርክ ነው የነበረችው። ቀመቅም ነበር ይቀመቅማሉ። ማንም ከቤት አይወጣም ነበር። ቤት ነው የተዘፈጸ። እኔ ራሷ ብጬ ይነትሬ ነበር ማክለ ቤት ነው የምትቀመጠው። ከዛ እነ ማቲ ያሉ ማቲ ዱቄት አለ፣ እኔ አለው እንቦ አለ ምናምን። እዛ ላይ ሊያ ያልሆነ ነገር የማይረባ ነገር አደረገች። ውጪ ብዬ በውስጥ በውስጥ ጽፌ አስወጣዋለሁ። ውጪ ከዚህ ዱቄታ ምን እያረግሽ ነው? ምናምን ብያ ደንግጣ ኮሜንቴን አይታው በውስጥ ወጣች። ያል አላወቀችም ነበር፣ ሰክራ ነበር። ውጪ ከዚህ ብዬ አስወጣዋለሁ። ይሄ ነገር ይመጣል ብዬ አላስብም። ይሄን ነገር ግን ያስፖሰተችው ማናት? በሌላ አካውንት ፈጣሪ ምስክሬ ማናት ያስፖሰሰችው ሰበናል ሴቶቹ እንዴት አርመኔ እንደሆኑ እርስ በራ ሲሉ፣ እንዴት አርመኔ እንደሆኑ። ይሄ ሁላ ጥላቻ የመጣው ሊያ ሰውነትሽ ተቀይሯል የተሰራ ነገር አለ እንዴ? ምንድን ነው ነገሩ? ብላ ስለጠየቀች ሊያ የተጠመደችው በቤት ታየው። ሁላችንም አይተናል። በአንድ ወር ጠፍታ መጣ ጨው ብላ መጣች። ቤት ስትመጣ ምን ተደረገ? ሰው ጠየቀ። ዴሞን ጉድ ነው ተብሎ ድብልቅልቁ ወጣ። ምን የሶሻል ሚዲያ ሶሻል ሚዲያ ሰው ናት፣ ትጠይቃለች ይሄን ሁሉ የምታረገው ሰበን ጭራሽ የቴዲ አፍሮ ሚስ ከሌላ ትማግጣለች ብላ ሊያ ነግራኛለች ብላ ገባችላት። አያችሁ ምን ያል ሰይጣኖች እንደሆኑ አንዳንዶቹ የበታችነት ስሜት ሲሰማቸው የሚያደርጉትን ነገር አያችሁ። ጥንቃቄ አድርጉ። አሳውጪ

አበሻ ላይም ብሎሽ አይደል እንዴ? ተቀደሽ ተጠጋግነሽ የመጣሽ ቁርጥርጥ አርገው ፈልጠው አይደል እንደ አመጡሽ። እሱንም አምጥተውሽ ይኸው ሆዴን ቀቅለሽ ልትበዩ አልነበር እንዴ? ከሶስት ወር በኋላ ቀቅለሽ ልትበዩ አልነበር እንዴ? ሆዴ ሙሉ ሆዴን ቀቅለሽ ልትበዩ። አልፈልግሽም ትሸቻለሽ ብሎ ጥሎሽ አይደል እንዴ ነው። ሆዴ ቃል በቃል ነው ያለው ሆዴ በጣም ነው የምትሸተው አብሬ መሆን አልቻልኩኝም ብሎ ጥሎ ነው የሚሄደው። ተመካክሮ አይደለም። እንደዚህ የሚመካከሩት ነገር የለም። ይቅር ይበላችሁ፣ እግዚአብሔር ይቅር ይበላችሁ፣ ልቦና ይስጣችሁ። ደፈረችኝ ብ ደፈረችኝ ብላችሁ አውሩ ተብሎ ተመካክሮ አይሆን አይሆንም። በዛ ደረጃ አይሆንም። እና ለማን ሁላችሁ የምናገረው ነገር ምንድን ነው? እግዚአብሔር አምላክ ከእንደዚች አይነት ሰይጣን እግዚአብሔር ይሰውራችሁ። ከእንደዚች አይነት የዲያብሎስ ቁራጭ እግዚአብሔር ይሰውራችሁ። ከዛ ሊያሸው ጋር ሄደች። እኔ ባሉር ላይቭ ላይ መሰክር ነበር። ሊያን አጥረገርጋት ነበር። ሊያሸውን እንደዚህ ሆነሽ አየነሽ ገንዘብ የምታመጪው ምናምን እያለች መጨፈር ጀመረች። በብዛት የሚያሽቃብጡት አሁንም የአማራ ልጆች ናቸው። እሷ ጋር የጎንደር ዘፈን ትከፍታለች። የአማራ ዘፈን ስትከፍት ሆ ብሎ አማራ ይሄዳል። ስ ቢግስ ፕሮብለም መማር ያለባቸው ወንድምናቶች የእኔም ፎሎወሮች ነው የምነግራቸው። ሴት መድኃኔዓለም ምስክሬ ጓደኛ አትሆንሽ ጓደኛ ሶሻል ሚዲያ ላይ የምታውቋቸው ሴቶችን ጓደኛ እንዳታደርጉ፣ ጓደኛ እንዳታደርጉ። ስለዚህ ሊያን ስም ለማጥፋት እኔ ሰድቤ እዛ ላይ ባላስወጣን ኖሮ እኔ ጋር ቀድሞ ደርሷል። ለእኔ ጠብሴ ናት ሊያ፣ ቀጠቅጣት ነበር፣ ቀጠቅጣት ነበር። ግን እውነትን መቼም ቢሆን እኔ እውነትን እውነት ነው በለው፣ እውነትን እውነት ውሸትን ውሸት። ስለዚህ ሊያ በዛ ሰዓት ያደረገችው አስወጥቻታለሁ። በዛ ሰዓት ውጭ ብዬ ነቅላ ወጣለች። ከነ መቅዲ ጋር ከነ ማን ጋር ይጫወቱ ነበር። ይሄ ነው ጨዋታ። እያን ያለቀው ወደ ቱና ትመለሳለ። ጊፍት አልሰጡም። ጊፍት የላቸውም። ጊፍት የለንም። ጊፍት ስላልሰጠ ኦሮሞ ሕዝብ ይሰደባል። የሆነን ሰው ሆዴን ተልተ እንድትሞት ነው ህይወቴን የምመኘው አለች። የሚቀርቧትን ሰዎች እንዴት አድርጋ ልትጎዳ እንደምትችል ቁጭ ብላችኋል። ተልተ ስትሞት ነው ማ የሱሽ የሆኒ ማኛ ጋር መጣች ምን ላይ ኢሊሊዮ። ለእኔ ያዝናችሁልኝ ነው እንዴ? እስከዛሬ አልፖስታችሁት እኔ ከኢትዮጵያ ከመጣሁ ሶስት ዓመት አልፎኛል። ሶስት ዓመት አለፈኝ። ለእኔ አዝናችሁልኝ ነው? አንዳችሁም ያንን የማታወጡት ወይስ እኔን ለማብሸቅ እንዴት ነው? መበሽቀው ለእኔ ታዝኖ ነው? ለእኔ ታዝኖ ነው ወይ? ብልጽግናም ስረግጥ ነበረ። ለምን ብልጽግና አላወጣውም? ኔ ለእኔ ታዝኖ። አያችሁ፣ ሴቶች ይዋሻሉ። ሴቶች እጅግ አደገኛ ውሸት አለባቸው። ሶሻል ሚዲያ ሰላም ሰላም ሰላም፣ እንዴት ናችሁ? ሰላማችሁ ይብዛል። እቺ ነገር አለች። ምንድን ነው የምለው፣ በቴዲ አፍሮ ላይ ሰሞኑን ጫጫታ እየሰማው ነው። ቴዲ አፍሮ አርቲስት ነው። ስለ ሁሉም ነገር ነው እኛ ቤት የሚዘገበው፣ እንደምታዩ፣ ቴዲ አፍሮ አርቲስት ነው። አንዳንድ ሙስሊም ወንድምናቶች በቴዲ አፍሮ ላይ በጣም እስራኤል በመሄዱ ቀውጢ አድርገውታል። ቀውጢ ቀውጢ ቀውጢ አድርገው ይሄ ፍልስጤምን እና እስራኤልን ብሎ የዘፈነው ዘፈን አስታራቂ መስሎ ምን ብሎ የነበረውን ውሃ ቸልሶበታል። ትክክለኛ አላርግም እያሉ ቪዲዮ ሲሰሩ ነበር። ምንጊዜም አንዳንዴ ማስተዋል የሚጎለው ሰው ሁሉንም ነገር አያይም። ማኝ ዚህ ደግሞ እግዚአብሔር በትንሹ በሰጣት ጥበብ ማኛ በደንብ አርጎ ሁሉን ያየዋል። ልጠይቃችሁ፣ ዱባይ የሙስሊሞች ሀገር ነው ወይስ ክርስቲያኖች ነው? ዱባይ ላይ ቴዲ አፍሮ መጀመሪያ የሄደው ዱባይ ላይ ነው ዱባይ የአረቦች ነው ወይም የሙስሊሞች ሀገር ነው። የሙስሊሞች ሀገር ሄዶ ኮንሰርት ሲያዘጋጅ አንድም ክርስቲያን ሲንጫጫ አልሰማሁም። አንድም ክርስቲያን እንዴት ዱባይ ተሄድ ሊያፍሮ ይሄዳል ዱባይ ላይ ሄዶ የሙስሊም ሀገር ላይ ሄዶ እስራኤልን የሚጠሉ ሰዎች ጋር ሄዶ እንዴት ያደርጋል ተብሎ አልተነገሩም። አላላችሁም ማለት። ለምንድን ነው ማስተዋል የተነሳ ናችሁ? ማስተዋል ሲሳን ማየት ሲሳን ምን ታደረጋለ? ዝም ብለ ታወራለ። ስለዚህ ቴዲ አፍሮ ዱባይ ላይ ኮንሰርት ሲያደርግ አንድም የተንጫጫ ሙስሊም አላየውም። አንድ ሙስሊም ይሄ ቴዲ አፍሮ ማለት እያለ ሲናገር አልሰማንም። በትልቅው ነው። ዱባይ ያሉትም በሙሉ ኮንሰርቱን ተከታትለው በጥሩ ነገር አሳለፉ። አሁን ደግሞ እስራኤል መጣ። እስራኤል መጥቶ ኮንሰርት አዘጋጅ ምንድን ያንጫጫችሁ ለምን መሰላችሁ? ማስተዋል ስለማትችሉ ነው። ለተንጫጫችሁት ነው፣ ለሙሉ ሙስሊም ሳይሆን ለተንጫጫችሁት። ቴዲ አፍሮ ዱባይ ላይ አረቦች ላይ መጀመሪያ አረብ ሀገር ሄዶ ይሄን ነገር ሲያደርገው ካልተንጫጫ፣ እስራኤል ሲሄድ የሚያንጫጫ ጉዳይ ሊኖር አይገባም ባይ ነኝ። በአርቱ ቴዲ አፍሮ ጎበዝ ነው፣ አርት ይችላል። እግዚአብሔር ግን ፈቅዶለት ቴዲያችን የኦርቶዶክስ ዘማሪ ቢሆንልኝ ደስ ይለኛል። ደስ ይለኛል። አርቲስት ነው። የኦርቶዶክስ ዘማሪ ቢሆንልኝ ግን ደስታዬን አልችለም። ኤኒዌይስ ተሄደው ይመች። ስለዚህ ባለማስተዋል የምትናገሩ ሰልፊ ሾዎች፣ ራሳችሁን ማየት የማትችሉ ዱባይ ላይ ኮንሰርት ሲያደርግ ያልተናገራችሁ ሙስሊሞች፣ እስራኤል ላይ ሲሰራ መንጫጫታችሁ ምን ያህል ስህተተኛ እንደሆናቸው ያሳያል ማለት ፈልጌ ነው። ሰላማችሁ ይብዛ፣ መልካም ጊዜ ይመቻችሁ።